አማራ ፋኖ በጎጃም ምክትል ሰብሳቢና ወታደር አዛዥ የተሰጠ አጭር የሀዘን መግለጫ የሻለቃ መንበሩ ጌታ መስዋዕትነትን ይመለከታል። ፋኖነት ራስን ለአማራ ሕዝብ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙን ፊት ለፊት እየተጋፈጡት ሹን አንጋለው ለክብር ለአማራ ነፃነት እየተሰዉ ነው። ሻለቃ መንበሩ ጌታ የዚሁ ታሪክ ተጋድሎ አብሪ ኮከብና ግንባር ቀደም መሪ ከሆኑት ጀግኖች አንዱ ነበር። ከቃ መንበሩ ጌታ ለህዝብ ነጻነት ሲል የሞቀ ቤቱን ትቶ ከጓደኞቹ ጋር ሌት ከቀን በዱር በገደሉ ሲንከራተት የነበረ ጓዳችን መሪያችን ነበር። ጓድ ሻለቃ መንበሩ ጌታ ከሰሜን ጦርነት እስካሁን ባለው የህልውና ተጋድሎ የሰራው ጀብድና የመሪ ጥበብ ልዩና አይረሴ ነበር። ጓዳችን ሻለቃ መንበሩ የመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በእርሱ መሪነት ትልቅ ጀብዶችን ሲፈጽም የቆየ ሲሆን በዚህም በሞጣ በዳጋ ዳሞት እና በቆንጅ ቆለላ በቡኝ በስንዴና በደብረ ኤልያስ ድረስ በተባለበት ቦታ ሁሉ ጦሩን ይዞ ጠላት ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህ ሂደትም ባስመዘገበው ድንቅ የመሪነት ጥበብ የግዙፍ የተፈራ ዳምጤ የክፍለ ጦር ሰብሳቢ ሆኖ በዘመቻ አንድነት በሞጣ በቆንጂ ቆለላና ና በወይነ ውሃ በቡቡኝ ዲንጎ ጽዮን ትላልቅ ጀብዶች የሰራ ሲሆን ለአብነትም ቡቡኝ ዲንጎ ጽዮን ላይ በመራው የአንድ ቀን ኦፕሬሽን ከዘጠና ስድስት በላይ ጠላትን ደምስሶ ምርኮኛና ቁስለኛ በየአይነቱ ያደራረበ ጀግና ነበር። ድምላሽ ሻለቃ መንበሩ ጌታ በዛሬው እለት በምስራቅ ጎጃም ስንዴ ላይ ጠላት ሙሉ በሙሉ ደምስሶ ድሉ ሊቋጭ ትንሽ ሲቀረው በመጨረሻ ሰዓት በቀረው ጥይት ራሱ ሰውቶ የአባቶቻችን ታሪክ የሰራ ልበ ሙሉ ጀግና ነው። መላው ሰራዊታችን፣ ህዝባችን፣ የትግላችን ደጋፊ በሙሉ ጓዳችን ሻለቃ መንበሩ ጌታና በተጨፈጨፈው ንጹሐን ስም ለምናውጀው ዘመቻ ወትሮም ዝግጅታቸውን አጠናክራቸው ትዕዛዝ እስክንሰጥ ድረስ በተጠንቀቅ እንድትቆሙ ጥሪ ያልፋለን ብለዋል። ከአንተ በፊት እኔ ሞታለው እያልከኝ ስለሆነ ለእኔ የተለየ ጥልቅ ሀዘን ቢሆንም የተሰዋለትን ዓላማ ዳር ለማድረስ በጽናት እስከ ሞት ታምነን እንታገላለን። ነፍስን በአጸደ ገነት ያኑርልን ሲል መግለጫ ሰጥቷል። እኛው ደግሞ በሸዋ የተሠራ ታሪክ ሲሆን ሁሌም እንደተደጋገመ ነው የያዙት ጥይት በሙሉ ከጠላት ግንባር አሳረፈው ከረፈረፉ በኋላ ሁለት ጀግኖች ራሳቸውን በክብር ሰጥተዋል። ተጠናክሮ በቀጠለው ዘመቻ አንድነት በሸዋ ምድር ጀግኖቹ የአባቶቻቸውን ታሪክ ደጋግሞ በክብር ተሰዉ። በአማራ ፋኖ በሸዋ ከሰም ክፍለ ጦር በብልሃትና በጥበብ የሚመራው በፋኖ ሐምሳ አለቃ ፍቃዱ ጥላሁን ዋና አዛዥነትና በዋና አስተዳዳሪ ፋኖ በላይሁን አድማሱ የሚመራው የነበልባል ብርጌድ በዘመቻ አንድነት ከፍተኛ ድል እየተጎናጸፈ ታሪክ እየሰራ የቀጠለ ሲሆን በትናንትና ሁለት ሚያዚያ 10 2017 ዓ.ም ምረት ጀንበር እያዘቀዘቀች ባለበት ሁኔታ መሻሹን 11 ሰዓት አካባቢ ያገዛዙ ዘራፊና ወንበደ ሰራዊት ካረርቲና ከቦሎ ጎርጊስ በበርካታ ፒካፕ እና ዙ 23 ጨምሮ የሞጆ ጥቁር አስፋልት መስመርን ተከትሎ ወደ ሳማ ቀበሌ በኦጀሬ አመራሮች ተጨማሪ ኃይል አጅቦ ለመቀበል ሲንቀሳቀስ በፋኖ ሸጋው የሚመራው ሻለቃ አንድ ፋኖች ሳማ ቀበሌ ወልደ ወልደ አረጋይ ሰንበት መሳለሚያ ወርካ አካባቢ ባደረጉት የደፈጣ ጥቃት ክንዳችን ለጠላታችን ፍቱ መድኃኒት የሆነው ተርቦች ፋኖች ያገዛዙን ጦር በጥቁር አስፋልት ሙትና ቁስለኛ አድርገውለት። በዚያ የደፈጣ ተኩስ ግዳጅ ተገዶ አራዊት ሰራዊቱን ጭኖ ወደ ስፍራው ያቀናው ያይሱዙ ሹፌር ባብይ ወ ደ ኃይል ተመቶ መሞቱን ተረጋግጧል። አገዛዙ የፋኖቹ ደፈጣ አመት መቋቋም ሲሳነው አንድ ንጹሐን በግፍ የገደለ ሲሆን የአንድ ቲኤስ ባጃጅ ሴት ሹፌርም በከባድ መሳሪያ ፍንጣሪ ተመታ ሆስፒታል የገባ ሲሆን የአገዛዙም የአስፋልቱን መስመር ተከትሎ እንደ ማህበረሰቡ ቤት እየገባ ቤት ለቤት በርካታ ለመዳበሪያ መግዣ ያዘጋጁትን ገንዘብ የዘረፈ መሆኑን ማህበረሰቡ መረጃ ደርሶናል። ይህም እልህ አስጨራሽ የደፈጣ ተኩስ በርካታው አገዛዙ ሰራዊት ምሽግ አለቅም ብለው ሲዝረከረኩ ከቆዩት ብርቴ ታጋዮች ውስጥ የሸዋ የእነሸቴ ሞገስ ታሪክ የአባቶቻችን የተጋድለው ታሪክ የደገሙት በምንጃር ሸንኮራ ወረዳ ዳግማዊ አጼ ቴዎድሮሶች ጠላትን ሲያስጨንቁት በቀይ ጥይታቸው ሲቆስሉ ግርምት የሚያስጭሩት በርካታ ግድሎችን በመፈጸም ለጠላት ረመጽ የማይጨበጥ የጋለ አለሎ እየተባለ የሚጠራው አስር አለቃ ሻምበል ገብረ መድኅን ከልካይ ከጀግኖ ጓደኞችን ድርሽ መንግስቴ ጋር እየተናበቡ ጠላትን በቁም ሲያሸኑት ከሚገባው በላይ ጠላት ተፋልሞ የያዙት ጥይት ሲያልቅ ለጠላት እጃን ሰጥም በማለት የገዛ ጥይታቸውን እንደ ቴድሮስ ጠጥተው በክብር ተሰውተው ታሪክ የማይረሳው ጀብድ ሰርተው አልፈዋል። ተገኝተዋል ድል። አማራ ህዝብ ክብርና ሞገስ፣ በትግሉ እለት ተሰው ሰማዕታት የጀግኖች ነፍስ ባጸደ ገነት ያኖርልን። መረጃውን ከአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባሉ ብርጌድ ሚዲያና ኮሚኒኬሽን ያደረሰን መረጃ ነው።